ላጤ የሚለውን ፕሮግራም ጨዋ ስነ ስርዓት ያላት ሴት ነው ማፈልገው። ሰጣጭ የምትቀያሪ ከሆነ ሊሚቴሽን እወቂ። በቃ እንዳንግባባ አርገው ለቀቁ። ከበቃ ድንቅ ቲቪ ላይ ማንም ያልተከታተለ የለም። ድንቅ ቲቪን ወይም ደግሞ እዛ ፕሮግራም ላይ ስላለው ነገር በደንብ ዲቴይል ከማርኬቲንግ ጋር አያይዤ እያይዥ አወራቸዋለሁ። በዚህ ቪዲዮ ኮንቴንት ማርኬቲንግ ምን እንደሆነና ኮንቴንት ማርኬቲንግ በሀይ ሌቭል ሲሰራ የዛም ፕሮግራምና የቀስተ ዳመናን ማርኬቲንግ ሚስጥር በዚህ ቪዲዮ እነግራችኋለሁ ማለት ነው። ስለዚህ ካምፓኒ ቢዝነስ ኦነር ከሆናችሁ ወይም ደግሞ የራሳችሁ ቢዝነስ ስታርት አድርጋችሁ ኮንቴንት ማርኬቲንግን በቢዝነሳችሁ ላይ አፕላይ በማድረግ ቢዝነሳችሁን ትርፋማ ማድረግ ከፈለጋችሁ ይህ ቪዲዮ የተዘጋጀው ለእናንተ ነው። በዚህ በ2025 እንዲሁም ደግሞ ወደ 2026 እየሄድን ነው ኮንቴንት ማርኬቲንግን ማስተር አላደረግንም ማለት ኢቨን ፕሮዳክታችንን ማስተር አላደረግንም ማለት ነው። ምን ማለት ነው? ኮንቴንት ማርኬቲንግ ኢዝ አር ፕሮዳክት። ምክንያቱም እያንዳንዱ ነገር ከመጀመሪያው ፕሮዳክቱ ሀሳቡ ከተጠነሰሰበት ወይ ደግሞ ምርትና አገልግሎታችንን ኢቨን ሴታፕ ቢሮችንን ሴታፕ ማድረግ፣ ፋብሪካውን መትከል፣ እንዲሁም ድርጅቱን መቋቋም ከጀመርንበት ጊዜ ጀምሮ ኮንቴንት ዶክመንት እያደረግን ሁሉ የፕሮዳክቱ አካል ነው ማለት ነው። ስለዚህ ፕሮዳክቱ ነጥለን ከኮንቴንት ልለየው አንችልም። ኮንቴንት ማርኬቲንግን እንደ ሃይስት ሌቭል እየሰሩ ያሉት ድንቅ ቲቪ እኛ አገር ላይ እንዲሁም በአድቨርታይዝ ወይ ደግሞ ኮንቴንትን ማስታወቂያን ወይ ደግሞ ብዙ ጊዜ የተሰለቸውን የማስታወቂያን ኮንቴንት ደግሞ ወደ ኮንቴንት ሰዎች ኮንሱም ሊያደርጉት ሊነጋገሩበት ወይ ደግሞ ደጋግሞ ሊያዩት ወደሚችሉት ኮንቴንት ደግሞ እየቀየራለው የአራዳ ቢራ ነው። ባለፈው ሪያክሽን ሰርቼላቸዋለው። ሶስተኛው በጣም ለብቻው አንድ ቪዲዮ በቀጣይ ይሰራላቸዋለሁ፣ ዶንክ ቲዩብ ነው። በዚህ ቪዲዮ የምንነጋገረው ግን የድንቅ ቲቪ የላጤ ፕሮግራም ኦልሞስት የላጤ ፕሮግራም ላይ ያለው ወይ ደግሞ ያሉት ላይ 1211 ኤፒሶዶች ከአንዱ ዜና ሲለቀቅ በ24 ሰዓት ውስጥ የዩቲብን ካውንት ብታዩት ኦልሞስት 2300 ቪው እያገኘ ነው። በዛ 300 ቪ ወይ ደግሞ 200 ቪው እያገኘ ማስታወቂያ፣ አሁን ግን እየተሰራ ያለው ማን ነው? ማስታወቂያውን እያስተላለፈ ሚዲያውን ኦን አድርጎ የዛ ሁሉ አቴንሽን የዛ ሁሉ አይቦል ወይ ደግሞ የዛ ሁሉ የአቴንሽን ፍሰት ተጠቃሚ ይሆን ያለው ማነው? ቀስተ ዳመና ነው ማለት ነው። ስለዚህ ቀስተ ዳመና ዘ ኪንግ ኦፍ ኮንቴንት ማርኬቲንግ ብዬ በዚህ በ2025 እኔ ራሴ እንደ ማርኬቲንግ ኤክስፐርት ኢንተርናሽናል ሰርቲፋይድ ማርኬቲንግ ኤክስፐርት እንዲሁም ደግሞ ላለፉት 10 ዓመታት በተለያዩ ካምፓኒዎች ጋር እንዲሁም ብራንዶች ጋር በማርኬቲንግ ኮንሳልቲንግ እንዲሁም ደግሞ በማርኬቲንግ ትልልቅ ፖዚሽኖች ላይ እንደ መስራት መጠን አዊል ክራውን፣ ድንቅ ቲቪ ዋን ኦፍ ዘ ግሬቴስት ኮንቴንት ማርኬተርስ ራይት ናው ማለት ነው። ሚስጥራቸውን እንግዲህ የቀስተ ዳመናን የማስታወቂያ ወይ ደግሞ የቀስተ ዳመና የኮንቴንት ማርኬቲንግ ሚስጥር በዚህ ቪዲዮ ለተወሰኑ ደቂቃዎች እንነጋግራለን ማለት ነው። ስለዚህ በመጀመሪያ ኮንቴንት ማርኬቲንግ ምንድን ነው? እዚህ ሀሳብ ላይ ለመጀመሪያ ወይ ደግሞ ኮንቴንት ማርኬቲንግ ራሱ ምን እንደሆነ ማወቅ የምትፈልጉ ቢዝነስ ኦነሮች ወይ ደግሞ ፋውንደሮች ካላችሁ ወይ ደግሞ ቢዝነስ መጀመር የምትፈልጉ ቢግነሮች ካላችሁ ኮንቴንት ማርኬቲንግ ዲፋይን ያደርግላችሁ። ኮንቴንት ማርኬቲንግ ማለት መሸጥ ሳያስፈልጋችሁ ወይ ደግሞ ማስታወቂያ በማይመስል መልኩ ሰዎችን በማዝናናት በማስተማር ወይም ደግሞ ሰዎችን ኢንስፓየር በማድረግ ስሜታቸውን በመኮርኮር ወይ በማሳቅ ወይ በማናደድ ወይ ደግሞ ኮንትሮቨርሺያል በመሆን ወይም ደግሞ ሰዎችን በአጠቃላይ ሜጀርሊ በማዝናናትና በማስተማር የኛ ምርትና አገልግሎት ጋር ከፍተኛ የሆነ ሪሌሽንሽፕ ወይም ቁርኝት እንዲኖራቸው ማድረግ መቻለው ማለት ነው። ስለዚህ ኮንቴንት ማርኬቲንግ አሁን እኛ ሀገር የተለመደው ምንድን ነው? ሰዎች እንደዚህ ካሜራ ፊት ቆመው ብዙ በማውራት ወይ ደግሞ ስለ ድርጅታቸው ፊቸር፣ ስለ ድርጅታቸው አይነት፣ ወይ ስለ ምርትና አገልግሎታቸው ከሌላው በምን እንደሚለየው፣ ይዘውት የመጡትን ዲስካውንት፣ ወይም ደግሞ የት ቦታ እንደሚገኙ ለምን ከነሱ ጋር በመስራት እኛ የበለጠ እንዴት እንደምንጠቀም። ሰዎች ማስታወቂያ ማየት ሰልችቷቸዋል። ይህንን ሀሳብ በባለፈው በሰራሁት ቪዲዮ አንስቼዋለሁ። ስለዚህ ኮንቴንት ማርኬቲንግ ግን ራሳችሁ እንደ ካምፓኒ ኢንቴግሬት አድርጋችሁ እንደነ ድንቅ ቲቪ እንደነ ቀስተ ዳመና መስራት ያልቻላችሁ ድርጅቶች ከገበያ በቅርቡ ትወጣላችሁ፣ ወይ ደግሞ ገበያ ላይ ኮምፒት ማድረግ አትችሉም፣ ትርፋማ መሆን አትችሉም። እኔ ራሴ ላለፉት አስር ዓመታት ዲዛይን ያደረግኩት ለድርጅቶች ወይ ደግሞ ለአንድ ድርጅት ራሱ ትልቅ የኮንቴንት ማርኬቲንግ ሲስተምን ዴቨሎፕ አድርጌያለሁ። በቅርቡ ትልቅ የሚኒስትር ኦፊስ ላይ ኮንቴንት ማርኬቲንግን ኢምፕልመንት በማድረግ በዌብሳይታቸው ላይ ከሁለት ሚሊዮን በላይ ሰዎች እንዲመዘገቡ ኮንቴንት ማርኬቲንግን አፕላይ በማድረግ ትልቅ ስኬታማ የሆነ ፕሮጀክት ሰርቻለሁ። ስለዚህ ይህ የኮንቴንት ማርኬቲንግ ኤክስፒሪንስ የመሬት ላይ በወረደ መልኩ ኤክስፒሪንስ አድርጌ ነው ለድርጅት ባለቤቶች ለፋውንደሮች፣ እንዲሁም ቢዝነስ ለመጀመር ላሰባቸው ወጣቶች ኃላፊነት ወይም ደግሞ እያሳሰብኩ ያለሁት ማለት ነው። ስለዚህ ቀስተዳመና ይህንን ድንቅ ቲቪን ፕሮግራምን ጀምሮ ብዙ መነጋገሪያ ሆናል። ያ አቴንሽን እመኑኝ የቀስተ ዳመና ሽያጭ ላይ ወይ ደግሞ ፕሮዳክቱ ላይ ከፍተኛ የሆነ ጭማሪ እንዳመጣ እራሴው ሳልጠይቅም በድፍረት መናገር እችላለሁ። እዛ አካባቢ ያላችሁ የቀስተ ዳመና የቀስተዳ መናን ማስታወቂያ የምትሰሩት ይህንን የድንቅ ቲቪ የላጤን ፕሮግራም ያዘጋጃችሁ ሰዎችን ላጨበጭብላችሁ እፈልጋለሁ። እንደ ማርኬቲንግ ኢንቱዚያስት፣ እንደ ማርኬቲንግ ኤክስፐርት፣ እንደ ሲዝን እንደሆነ ማርኬተር ማለት ነው። ስለዚህ የሚዲያን ኦን በማድረግ ለካምፓኒያችሁ ስቴፕ ባይ ስቴፕ እንዴት ወደ መሬት አውረዳችሁ መስራት ትችላላችሁ የሚለውን ወደ ሶስት ወይም አራት ቲፖችን እነግራቸዋለሁ። የመጀመሪያው ካሜራ ላይት፣ ማይክን ገዝታችሁ የድርጅታችሁ አካል ማድረግ የፕሮዳክሽን ኢኩፕመንቶችን ማሟላት ካልቻላችሁ አሪፍ ከሚባሉ ፕሮዳክሽን ካምፓኒዎች ጋር ፓርትነር ማድረግ ከቻላችሁ ደግሞ ካሜራ፣ ማይክ እንዲሁም ደግሞ ላይት እንዲሁም ደግሞ የካሜራ ባለሙያዎችን የኤዲቲንግ ባለሙያዎችን እራሳችሁ እዛ ካምፓኒ ውስጥ መቅጠር ትችላላችሁ። ችግሩ ምንድን ነው? ያንን ኢኩፕመንት አምጥታችሁ ባለሙያችሁ ከቀጠራችሁ በኋላ የማርኬቱን ልብ መሳብ ና ኮንሲስተንትሊ ሳናቋረጥ ኮንቴንት ክሬት ለማድረግ የኮንቴንት ስትራቴጂ ያስፈልጋቸዋል። ለዛ ነው ሪል ማርኬቲንግ ኤጀንሲ የኮንቴንት ማርኬቲንግ ስትራቴጂ አሉ ከሚባሉ አለም አቀፍ ላይ ስማቸውን ከገነቡ ትልልቅ ካምፓኒዎች ስትራቴጂያቸውን ኢንትግሬት በማድረግ እኛ ያዘጋጀ ነው ማለት ነው። ስለዚህ ትክክለኛ ኮንቴንት ስትራቴጂ ካላችሁ ና ኮንሲስተንትሊ አትሽን ግራም ማድረግ የሚችል አይ ካችንግ የሆነ ቫይራል መውጣት የሚችል ኮንቴንት ሎንግ ፎርም ሊሆን ይችላል ሾርት ፎርም ክሬት ማድረግ ከቻላችሁ ዩ ዊል ዊን ማለት ነው። ምክንያቱም ሶሻል ሚዲያ አሁን በዚህ ሰዓት ምን አድርጓል? ድሮ በቴሌቪዥን በሬዲዮ ወይም በጋዜጦች የተያዘውን የሚዲያ ሞኖፖሊ ሁሉም ሰው እጅ ውስጥ ሚዲያ እንዲኖር አድርጓል። አሁን በዚህ ሰዓት ወደፊት በቀጣይ 15 ዓመታት ውስጥ ቢኮዝ ኦፍ አርቲፊሻል ኢንቴሊጀንስ አንድ ሰው የቢሊዮን ዶላር ቢዝነስ ኦ ሊያደርጋል፣ ተብሎ እየተጠበቀ ነው በቀጣይ 15 ዓመታት ውጪ ማለት ነው። ስለዚህ አንድ ሰው አንድ ቲክቶክ ላይ ላይቭ ላይ በመግባት 20፣ 30 ሺህ ሰው አየው ማለት ወይ ደግሞ ብዙ ሚሊዮን ሰው አየው ማለት ምን ማለት ነው? አንድ ሰው ድሮ አንድ ቴሌቪዥን ሊያገኘው ከሚችለው እይታ በላይ እያገኘ ነው ማለት ነው። ስለዚህ የሚዲያ ፓወር እያንዳንዱ ሰው እጅ ውስጥ ገብቷል። ስለዚህ ይህንን ኦፖርቹኒቲ በዚህ ሰዓት መጠቀም ካልቻላችሁ እና ኮንቴንት ክሬቲንግ መሽን መሆን ካልቻላችሁ ፌል ታደርጋላችሁ ማለት ነው። ስለዚህ ወደ ሁለተኛው ስንሄድ ዘ ራይት ኮንቴንት ስትራቴጂ የሚለውን ቅድም አንስቼ አውርቼላችኋለሁ። ዩ ሃቭ ቱ ሃቭ ዘ ራይት ኮንቴንት ስትራቴጂ። ሶስተኛው ኮንሲስተንትሊ ኮንቴንት ክሬት ማድረግ አለባችሁ። ኮንቴንት ክሬት ስታደርጉ ሰውን የማያሰለች ከማስታወቂያ ውጭ የሆነ ማዝናናት ማስተማሩ የሚችል ለምሳሌ ያክል ስሞል ከሆኑ ቢዝነሶች ጋር ቢሰራም የባይስን ቲክቶክ ማስታወቂያ ብታዩት ሰዎች ያን ያህል ኢንጌጅመንት በጣም ትልልቅ በብዙ ሺህ የሚቆጠር በብዙ መቶ ሺዎች እና ሚሊዮኖች የሚቆጠር ቪው ያገኛ ለው ለምንድ ነው? አውተንቲክ ስለሆነ ስለሚያዝናና ማስታወቂያው ማስታወቂያ ስለማይመስል ነው። ስለዚህ ልክ እንደዛው ኮንቴንትን በ የማርኬቲንግ ስትራቴጂያችሁ ትልቁ ትልቁን ፒላር ካላደረጋችሁት በድርጅታችሁ ትርፋማ ማርኬቲንግ ስትራቴጂ ክሬት የማድረግ እድላችሁ ዝቅተኛ ነው ማለት ነው። መጨረሻ ላይ እንግዲህ ኮንቴንት ማርኬቲንግን ከተቀበላችሁ በኋላ ኮንቴንት ስትራቴጂያችሁን ካወጣችሁ በኋላ ወይ ደግሞ ዘ ራይት ኮንቴንት ስትራቴጂ ምንድን ነው የሚለውን ካወቃችሁ በኋላ ኮንሲስተንትሊ ክሬይት ማድረግ ነው ማለት ነው። ስለዚህ የድንቅ ቲቪ የቀስተዳመና የኮንቴንት ማርኬቲንግ ስትራቴጂ ይህን ይመስላል ማለት ነው። ሚዲያውን ኦን አድርገውት ሌላ ጊዜ ኢቢኤስ እና ኢቲቪ ላይ ወይደግሞ ሌሎች የዩቱበሮች ጋር ወይደግሞ ሌሎች ቲክቶከሮች ጋር ገንዘብ ብዙ ሺና ብዙ ሚሊዮን ብር ከፍለው የሚሰሩትን ማስታወቂያ አሁን ራሳቸው በገነቡት ትልቅ የዩቱብ ፕላትፎርም የዲጂታል ሚዲያ ፕላትፎርም ላይ የራሳቸው የራሳቸው ምርትና አገልግሎት ማስታወቅ በሚፈልጉበት መልኩ እያስተዋወቁ ይገኛሉ ማለት ነው። ስለዚህ እናንተም ይህንን ፕሪንስፕል አዳፕት በማድረግ ራሳችሁ ካምፓኒ አስ ሚዲያ ካምፓኒ የራሳችሁን የዲጂታል ሚዲያ ፕላትፎርም መገንባት አለባችሁ። ዘ ራይት ኮንቴንት ስትራቴጂ በዚህ ጉዳይ ላይ ሙሉ ብሉፕሮንትን ስላዘጋጀው የማርኬቲንግ የኮንቴንት ማርኬቲንግ ኮንሳልቲንግ የምትፈልጉ ከሆነ ከስር ባስቀመጥኩላችሁ ሊንክ እንዲሁም ስልክ በመደወል ይህንን የሚዲያ ይህንን የኮንቴንት ማሽን እንዴት ቢውል እናደርጋለን የሚለውን እንግዲህ ላለፉት አስር ዓመታት በማርኬቲንግ ላይ በቆየሁበትና ባዳበርኳቸው እንዲሁም ኢንተርናሽናል ከሆኑ ትልልቅ የሚዲያ ኮንቴንት ማሽን ሲስተሞች ኢንትግሬት ያደረግኩትን መሬት ላይ በወረደ መልኩ እኛ ሀገር ተግብሬ ለብዙ ካምፓኒዎች ውጤት ያመጣበትን የኮንቴንት ስትራቴጂ እንዲሁም የሚዲያ ቢልዲንግ ስትራቴጂ በኮንሰልቲንግ ሌቭል ከኔ ጋር መስራት ከፈለጋችሁ ከስር በማስቀመጥላችሁ ስልክ ወይም ሊንክ ወብሳይታችን ላይ በመግባት ብኩ በማድረግ ቀጥሮ በማስያዝ ከኛ ጋር መስራት ትችላላችሁ። የኦፖርቹኒቲ እንዳይመልጣችሁ። በቀጣይ ቪዲዮ እንገናኝ። አመሰግናለሁ።